በትላንትና ዕለት እንግዲህ ሄርሜላና አብርሃም ተገናኝተው ነበሩ። አብርሃምና ሄርሜላ ከተገናኙ በኋላ እንግዲህ ሄርሜላ ደግሞ ስሜቷን ስትገልጽለት ነበረ፣ እንደምታፈቅረውና እንግዲህ ከእሱ ጋር መኖር እንደምትፈልግ በእርግጠኝነት ተናግራ ነበረ። እንግዲህ በዛሬ ዕለት ደግሞ በጣም በሚገርም ሁኔታ አዲስ መረጃ ተሰምቷል። በተለይ እንግዲህ አብርሃም ከእሷ ጋር መሆን እንደማይፈልግ፣ ከሄርሜላ ጋር መኖር እንደማይፈልግና የእሷ ፍቅረኛ መሆንም እንደማይፈልግና ለሩታ ያለው ስሜት እስከዛሬ እስከ ዛሬ ድረስ እንዳልጠፋ ወይም ደግሞ ሩታን እንደሚያፈቅራት እንግዲህ በእርግጠኝነት ተናግሯል። እንግዲህ በዚህ መረጃ ላይ አዳዲስ ነገሮች አሉ። ስለዚህ እንግዲህ በዚህ ቪዲዮ በደንብ የምትመለከቱ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ አድርጉ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ በጣም በሚገርም ሁኔታ በትላንትናው ዕለት ሄርሜላና አብርሃም ተገናኝቶ ነበሩ በጣም እንግዲህ ብዙ ሰውንም ያስገረመ ነገር የአብርሃም ጓደኞች ናቸው። ምክንያቱም እንግዲህ እንዳያችሁት ከሆነ በጣም በሚገርም ሁኔታ ብዙ የተባለለትም ፕሮግራም አዘጋጅቶ ሄርሜላንም ጠርቶ አብርሃምን ለመዳር እስከ መውሰን ደረጃ ድረስ ደርሷል ማለት ነው። በጣም በሚያሳፍር ሁኔታ ጓደኞቹም ጭራሽ እንግዲህ ሄርሜላን ደግፎ አብርሃም ከሄርሜላ ጋር መሆን አለባት ብሎ እንግዲህ በጣም ብዙ ነገሮችም ሲፈጥሩ ነበረ እንግዲ አብርሃምና ሄርሜላ አብሮ ኖሩ ማለት ወይም ደግሞ አብሮ እንግዲህ ፍቅረኛ ሆኑ ማለት ለነሱ ስኬትም ጭምር እንደሆነ በደንብ ሲናገሩ ነበረ። በተለይ እንግዲህ አቤል በግልጽ ሲናገር አብርሃምና ሄርሜላ ከነሱ ተለይታ መኖር የለባትም፣ በተለይ እንግዲህ ሄርሜላ ከአብርሃም ተለይታ መኖር አትችልም፣ ስለዚህ ሄርሜላ ከአብርሃም ጋራ መኖር አለባት፣ ፍቅሯንም በደንብ ገልጻ፣ በተለይ አብርሃም ይሄንን ነገር ተቀብሎ ከእሷ ጋራ መኖር አለበት ብሎ እንግዲህ በደንብ ሲናገር ነበረ። አቤል እንግዲህ ያሰበውን ምን ነገሮችን እያሳካ እንደሆነ ሁላችንም እናውቀው ጉዳይ ነው። አቤል ብቻ አይደለም ብሩክ በራሱ መንገድ አብርሃምን ለሄርሜላ በጣም እያሰበ ነበረ። ከመጀመሪያው ጀምሮ እንግዲህ አቤልና ብሩክ እንደምታውቁ በጣም ብዙ ሴራዎችን ሲያሴሩ ነበረ። በተለይ ሩታና አብርሃም እንዲለያዩ ከፍተኛ ጥረት ሲያደርጉ ነበረ። አቤልም እንግዲህ በራሱ በኩል በጣም ብዙ ገንዘብ እንደተቀበለ በተለይ ከውጪ የተላ ከበጣም ብዙ ገንዘቦችን አብርሃምና ሩታን ለማለያየት እንግዲህ ከፍተኛ ጥረት የሚያደረጉ ሰዎችም ስላሉ እነሱንም ደግፎ በተለይ ከነሱ ገንዘብ ተቀብሎ በጣም ብዙ ነገሮችን እያደረገ እንደነበረ እንግዲህ መረጃዎችም እየወጡ ይገኛሉ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ አቤልና በተለይ ብሩክ ብቻ ሳይሆኑ ሌሎቹም ተሳትፏል። እነ እዩና እነ ክዬም ተጨምሮበታል። በትናንትናው ዕለት ቡቻም የሚባለውም ልጅም ነበረ እንግዲህ አምስት ወይም ስድስት ሰው ሆኖ አብርሃምን አግኝቶ ሄርሜላንም እንደዛው አግኝቶ በስተመጨረሻ አብርሃምና ሄርሜላን አገናኝቶ በስተመጨረሻ ያሰቡትን ነገሮችን ለማሳካት ከፍተኛ ጥረት ሲያደርጉ ነበረ። በጣም በሚያሳዝን ሁኔታ እንግዲህ ሀሳባቸውም ሁኔታቸውም እጅግ በጣም ሁሉንም ሰው አሳዝነዋል። ኦዲየንሱ እጅግ በጣም ተረብሸዋል። ምክንያቱም ለሩታ ያላቸውን ንቀትም እስከ ጥግ ድረስ እንደሆነ በደንብ አድርጎ ስላሳዩ እንግዲህ በጣም ሁሉም ሰው ማለት ይቻላል በእነሱ እንዳዘነ ለማወቅ ችለናል። እሱ ብቻ አይደለም እንግዲህ ዛሬ ደግሞ በጣም ደስ የሚል ነገሮች ተፈጥሯል። በተለይ እንግዲህ አብርሃም ለራሱም በተለይ ለሩታም ጭምር ይጠቅማል ብሎ ያሰበውን ነገርም ሲናገር ነበረ። ከሄርሜላ ጋር ያለውን ግንኙነት ማቆም እንደሚፈልግ ከዚህ በፊትም በተደጋጋሚ ሲያወራ ነበረ። እሱ ብቻ አይደለም እንግዲህ ሄርሜላ ያሰበችው ነገርም በግልጽ ስትናገር ነበረ። በተለይ አብርሃምን እንደምታፈቅረው በግልጽ ስትነግረው ነበረ። እንግዲህ የአብርሃም መልስ ሁላችሁም ትጠብቃላችሁ ብዬ ነው የማስበው። ምክንያቱም አብርሃም የመለሰላትን አንድ ነገር ሳላስቀር በደንብ ነግራችኋለሁ። እንግዲህ አብርሃም እንዳለ ከሆነ በጭራሽ በጭራሽ ከአንቺ ጋር መኖር አልችልም። ምክንያቱም ከዚህ በፊትም በጣም ብዙ ጊዜ ነግሬሽ ነበረ፣ ይሄ ነገር እንዳይፈጠር በተደጋጋሚ ስነግርሽ ነበረ። አንቺ ግን እንደ ችላ ችላ እያልሽም ሁሉም ነገር እንደ ቀልድ እያለፍሽው ነበረ። ስለዚህ እንግዲህ ይሄ ስሜት እንድታ አቆሚ ወይም ደግሞ እንደዚህ አይነት ሀሳቦችን ከኔ ጋር ባታወሪ የተሻለ ነው። ምክንያቱም እስከ ዛሬ ድረስ እንግዲህ ከሄርሜላ ጋራ ያለኝን ግንኙነት እየተጠራጠረች ወይም ደግሞ እንግዲህ ሩታ በጣም እየተጠራጠረች ትገኛለች። ብሎም እንግዲህ ለሌሎችም ሲናገር ነበረ፣ በተለይ ለጓደኞችም ጭምር ሲናገር ነበረ። ይህንን ጉዳይ ያው በጣም ብዙ እንዳዘነባቸው በተለይ ጓደኞቹም ጭምር እንዳዘነባቸውና ከሄርሜላ ጋራ መሆን እንደማይፈልግ በእርግ በእርግጠኝነት ተናግሯል። እሱ ብቻ አይደለም ለሄርሜላ እንግዲህ ምንም አይነት ስሜት እንደሌለውና ለሩታ ደግሞ እስከ ዛሬ ድረስ እንግዲህ ስሜት እንዳለውና እንደሚወዳት እንደሚያፈቅራትም ወደፊትም ከእሷ ጋር መኖር እንደሚፈልግ ያንን ሀሳቡን እንግዲህ በግልጽ ሲናገር ነበረ ማለት ነው። አብርሃም እጅግ በጣም ደስ የሚል ነገር ንግግሮችን አድርጓል። በተለይ አብርሃም ይህ ስሜቱን መናገሩ በተለይ ለሩታ ይጠቅማታል ወይስ አይጠቅማትም? ሁላችሁም እንግዲህ በእርግጠኝነት ከአሁን በኋላ የአብርሃምና የሩታ ነገር አብቅተዋል ብላችሁም ስታወሩም ስታስቡም የነበራችሁ ሰዎች እስከ ዛሬ ድረስም እንግዲህ ያላወቃችሁ ትልልቅ ሚስጥሮችም እነግራችኋለሁ። ምክንያቱም እንግዲህ የተሰሙት ነገሮችም በጣም ግራ የሚያጋቡ ነገሮች ሆኗል። በተለይ ሄርሜላና አብርሃምን ለማቀራረብ ሲሞከር፣ በሌላ በኩል ደግሞ ሩታና አብርሃም ለመቀራረብ ፍላጎት እንዳላቸው ወይም ደግሞ መሀላቸው እስከዛሬ ድረስ እንግዲህ ፍቅራቸው እንዳላለቀ በደንብ እንግዲህ አብርሃም አሳይቷል ማለት ነው። በተለይ እንግዲህ አብርሃም ተስፋ መቁረጥ እንደማይፈልግና እስከዛሬ ድረስም እንግዲህ ከሷ ጋራ ለመኖር ከፍተኛ ጥረት እያደረግኩ ስለሆነ ያንን ነገር በማድረግም እንደሚቀጥል ነው እንግዲህ በደንብ አድርጎ ሲናገር የነበረው። በሌላ በኩል እንግዲህ አቤልና ብሩክ ዱብዳኖ ነው የሆነባቸው ምክንያቱም እጅግ በጣም ደንግጧል። በተለይ አብርሃም ይቀበላታል ያወሩታን እንግዲህ ትቶ ከሄርሜላ ጋር ይሆናል ብሎ በጣም ብዙ ያስቡ ሲጨነቁ ነበረ። እንግዲህ ለሄርሜላ የሰጠው ምላሽ በተለይ ላስብበት ለብዙ ነገሮችም በተለይ በዚህ ሰዓት እጅግ በጣም ከባድ ሁኔታ ውስጥ ስላለው እያንዳንዱን ነገሮችን ለመወሰን ጊዜ ያስፈልገኛል ብለውም ጭምር ነው። እንግዲህ ያው ተስፋ ምልክትም እንደሰጣት ነው። በተለይ አብዛኛው ሰውም ሲናገር የነበረው ተስፋ መስጠቱም ትክክል አይደለም፣ በግልጽ የራሱን ሀሳብ መስጠት ነበረበት ብሎም እንግዲህ ብዙ ስጌታውን ሲሰጥም ነበረ። እንግዲህ አብርሃም የወሰኗቸው ውሳኔዎች ጥሩም ሆኖ እያሉ በሌላ በኩል ደግሞ መልሶ ራሱን የሚጎዳ አይነት ውሳኔዎችንም መልሶ ይወስናልና ያንን ነገር እንግዲህ ማስተዋል አለበት ብለን እናስባለን። በተለይ እንግዲህ ከሄርሜላ ጋር በፍጹም አልገናኝም፣ ከእሷ ጋር ያለኝን ግንኙነት አቁም ያለው ብሎ በትላንትናው ዕለት እንግዲህ ሲገናኝ እጅግ በጣም በሚገርም ሁኔታ ስሜቱ ተቀያይሮ ነበረ። እጅግ በጣም እንግዲህ በተለይ ሁሌ እንደሚገናኝ አይነት ሰው በሚገርም ሁኔታ ሰላም ሲላት ነበረ። ሁሉም ሰውም ተስፋ አላደረገም ነበረ። በተለይ ከሄርሜላ ጋር ተገናኝቶ እንደዚህ አይነት ንግግሮችን ያደርጋል ብሎ ማንም ሰው አያስብም ነበረ። ምክንያቱም እንግዲህ ለሩታ ቃል ገብቶ ነበረ። ከአሁን በኋላ ከህይወቱ እንደሚያስወጣት እንግዲህ በደንብ ሲናገር ነበረ። አሁን በድጋሚ ያንን ነገር ማድረጉ ደግሞ እጅግ በጣም እንግዲህ አሳሳቢ ነገር ነው። ምክንያቱም ከዚህ በፊትም እንግዲህ ሩታ ስትናገር ነበረ፣ አብርሃም ከተቀየረ እጅግ በጣም ይገርመኛል፣ በጭራሽ ሊሆን አይችልም፣ አብርሃም የዱሮን ስሜቱን ማምጣት አይችልም። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ሌላ ሰው ሆኗል፣ ስለሆነ ምንም አይነት ተስፋ የለኝም ብላ ስትናገር እንደነበረ በደንብ እናስታውሳለን። እንግዲህ ሄርሜላ ያሰበችውን ነገር ሊሳካላት እንዳልቻለ በዛሬ ዕለትም ደርሶናል ማለት ነው። እንግዲህ ሀሳቧ ባይሳካም ጥረቷ እንደምትቀጥል በተለይ አብርሃም የራሷን ለማድረግ ከፍተኛ ጥረት ወደ ማድረግ እንደምትሄድም በእርግጠኝነት ስትናገር ነበረ። እንግዲህ ያገኘነው መረጃ እጅግ በጣም የሚገርም ነው። ምክንያቱም በጭራሽ የማይታሰብ ነበረ። በተለይ አብርሃም ለሩታ እንደዚህ አይነት ንግግሮችን ይናገራል ወይም ደግሞ ለሄርሜላም እንደዚህ አይነት ተስፋ የማይሰጡ ነገሮችን ተናግሮ ከራሱ ያባራል ብሎ ማንም ሰው አያስብም። ምክንያቱም እንግዲህ በጣም ሲመኛት እንደነበረ ከዚህ በፊት እሱም በራሱ መንገድ እንግዲህ በተለይ በቲክቶክ ሲገልጽ እንደነበረ ሁላችንም እናውቀው ጉዳይ ነው። ሩታንም እንደሚፈልጋት በተለይ ሁለቱንም እንደሚፈልጋቸው ደግሞ ግራ ሚያጋባ ነገሮችንም ሲናገርም ሲያስተላልፍም እንደነበረ ሁላችንም እናውቀው ጉዳይ ነው። እንግዲህ ነገሮች በዚህ ቀጥሏል። ሩታስ ምናለች? ምንተፈጠረ ምን ተፈጠረ? በተለይ ዘመድ አዝማድም እጅግ በጣም ከባድ ነገሮችን እየፈጠሩ እንደሆነና በሩታ በኩልም ትልልቅ ነገሮችም እየመጡ እንደሆነ ሰምቻለሁ። ስለ እሱ ጉዳይ እንግዲህ አጣርቼ ለእናንተ ለማድረስ ሞክራለሁ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።